አርሰናሎች ብስጭትን ወደ ውጤት የመቀየር ጥበብ የግድ ያስፈልጋቸዋል። አሁን በአርሰናል ቤት ውስጥ እጅግ ከፍ ያለ ብስጭት ይገኛል። በሳምንቱ መጨረሻ በቦርንመዝ ጨዋታ የደረሰባቸው ሽንፈት መድፈኞቹን ወዳልተፈለገ ጭንቀትና ጫና የከተተ ሆኗል። ካለፉት አምስት የሊግ ጨዋታዎች አንድ ብቻ ያሸነፉት አርሰናሎች፣ ተጫዋቾቹና አሰልጣኞቹ ብቻ ሳይሆን ደጋፊውም ጭምር በውጤቱ ብስጭት ገብቶታል። ለአሜሪካው የብሮድካስቲንግ ጣቢያ ኤንቢሲ ስፖርት አምበሉ ማርቲን ኦደጋርድ መልእክት አስተላልፏል። ማርቲን ኦደጋር ይህንን ብስጭትና ንዴት በቀጣይ ትልቅ ተራራ ለመሻገር እንጠቀምበት እያለ እያሳሰበ ነው። በዚህ ጨዋታ ማሸንፍ እንፈልግ እንደነበረ ግልጽ ነው። ጥሩ ብቃት ማሳየት እና ለቀጣዩ ጨዋታ የሚሆን ሞመንተም መገንባት እንፈልግ ነበረ። ነገር ግን ይህ ስላልተሳካ የተፈጠረውን ብስጭትና ንዴት፣ ፍራስትሬሽናችንን ራሳችንን በኃይል እንድንሞላ ተጠቅመንበት ለረቡ ጨዋታ ዝግጁ መሆን አለብን። ብሏል። አዎ ይህንን መጠቀም አለብን፣ በጋራ ሆነን መጠንከር አለብን፣ ትልቅ ጨዋታ ከፊታችን አለ እያለ ማርትን ኦደጋርድ ተጫዋቾቹን እያሳሰበ ነው። እንደተለመደው መረጃችን ለብዙ መድፈኞች እንዲዳረስ ላይክ በማድረግ ጀምሩ፣ ሀሳባችሁን ደግሞ ኮሜንት ላይ አድርሱኝ። አሰልጣኙ ሚኬል አርቴታም ቢሆን ይህንን ብስጭት ብስጭታችንን ወደ ኃይል ቀይረ ነው ለረቡዕ ጨዋታ እንጠቀም እያለ ነው። ይህ የረቡዕ መርሃ ግብር ታኅሳስ 2019 ጀምሮ በአርሰናል ኃላፊነት ላይ ለሚገኘው ሚኬል አርቴታ የህይወት ዘመኑ ትልቁ ጨዋታው ነው። በቻምፒየንስ ሊግ ፍጻሜ አርሰናልን በአምበልነት የመራ ሁለተኛው ተጫዋች መሆን የሚፈልገው ማርቲን ኦደጋርድን ቢሆን ከዚህ የተሻለ ትልቅ የሚባል ጨዋታ በህይወቱ አልገጠመውም። ለኤንቢሲ ስፖርት ፕሮ ሶከር ቶክ በተባለ ፕሮግራም ሀሳቡን የሰጠው ማርትን ኦደጋርድ በዚህ ጨዋታ በቻለው መጠን የጨዋታውን ውጤት ለመቀየር የሚያስችል ብቃት ማሳየት እንደሚፈልግ ገልጿል። በዚህ የውድድር ዓመት ከዚህ በፊት በሚታወቅበት ደረጃ ልክ ጥሩ የሆነ አቋሙን ማሳየት የተሳነው ኦደጋርድ የቶማስ ፓርቴ ወደ ጨዋታው መመለስ የበለጠ በፈጠራው ስራ ላይ ነፃነቱን እንዲያገኝ ያግዘዋል ተብሎ ይጠበቃል። ይህ ተጫዋች ፓርቴ በነበረበት የቦርን መዙ መርሃ ግብር ለአርሰናል ብቸኛውን ጎላ ያስቆጠረው ደክለን ራይስ አሲስት አድርጎ ማቀበል የቻለው ኦደጋርድ ነበረ። ቶማስ ፓርቴ ከኋላ ሆኖ ሲጫወት የበለጠ ጥንካሬና ጥበቃ እንዳለ ይሰማሃል ሲል ለኤንቢሲ ስፖርት ማርትን ኦደጋርድ ይናገራል። ይህ ተጫዋች በዚህ የውድድር ዓመት ከዚህ በፊት የደረሰበትን የከፍታ ልክ መንካት ተስኖታል። ብዙ የአርሰናል ደጋፊዎችም የኦደጋርድ ብቃት እንደወረደ ሜዳ ላይ የሚታዘቡት ነው። እንደው ለመሆኑ የኦደጋርድ የተቀዛቀ የተጠቀዘ የውድድር ዓመት ምክንያቶቹ ምን ይሆን? በአይን ከሚታየው የተዳከመ ብቃቱ ባለፈስ ስለ ኦደጋርድ ደካማ የውድድር ዓመት ቁጥሮች ምን ይነግሩናል? እስቲ በዝርዝር እንመልከት። እንደተለመደው መረጃችን ለብዙ መድፈኞች እንዲዳረስ ላይክ በማድረግ ጀምሩ። ሀሳባችሁን ደግሞ ኮሜንት ላይ አድርሱኝ። የአርሰናሉ አምበል ባለፈው በቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ከፓሪስ ሳን ዠርማ ጋር ያሳየው ብቃቱ እጅግ ደካማ የሚባል ነው። በዚህ የውድድር ዓመት በሙሉ አቋሙ ላይ ሆኖ ቡድኑን ከዚህ ቀደም በነበረው ጥንካሬ ሲያገለግል እንደነበረበት ብቃቱ ሊያገለግል አልቻለም። ቁጥሮችም ቢሆኑ ኖርዌያዊው ተጫዋች በጣም መጥፎ ጊዜ ላይ እንደሆነ ሳይሸሽጉ ይመሰክሩበታል። በብዛት እንደሚባለው አምበሎች የቡድን ልብ ምቶች ናቸው ይባላል። ይህ አባባል ለማርቲን ጋርድ በደንብ የሚገልጹ አባባል ነው። በተለይ ባለፈው በፓሪስ ሳንጀርማ ጨዋታ የቡድኑ ልብ ምት የሆነው ማርቲን ኦደጋርድ መጥፎ የሆነ ምሽት በማሳለፉ አርሰናልም መጥፎ የሆነውን ምሽት ለማሳለፍ ተገዶ ነበረ። ከሪያል ማድሪድ ጋር በቻምፒየንስ ሊግ የሩብ ፍጻሜ ጨዋታ ቡድኑ ያሳየው ጠንካራ የሚባለው ብቃት ጋር በዚያ የግማሽ ፍጻሜ የመጀመሪያ ዙር መርሃ ግብር ሊነጻጸር የማይችል ደካማ ብቃትን ከፓሪስ ሳንጀርማ አሳይተዋል። የአርሰናል የአመቱ በጣም ትልቁና አስፈላጊ የሚባለው ጨዋታ ላይ ነው፣ አምበሉ ተዳክሞ የታየው። በዚህ መርሃ ግብር ኦደጋርድ አንድም የጎል ሙከራ ሳያደርግ አንድ የግብ ድል ብቻ ፈጥሮን የወጣው። የአርሰናል የፈጠራ ዲፓርትመንት መሪ ተደርጎ የሚቆጠረው ኦደጋርድ ከፓሪስ ሳን ዠርማ አራት ኳሶችን ብቻ ነው ፎርዋርድ ፓስ ወይንም ወደፊት አድርጎ ያቀበለው። ሁለቱ የመሃል ሜዳ አጣማሪዎቹ ሚካኤል ሜሪኖ እና ደክለን ራይስ በጋራ ፎርዋርድ ፓስ ወይንም ወደፊት የተሻገረ ኳስ ያቀበሉት 20 ነው። ይህ ማለት በአማካይ 10 10 ተደርጎ ይቆጠርላቸዋል። የኦደጋርድ ግን አራት ብቻ ሆኖ ተመዝግቧል። 20 በመቶ የተሳካ ድሪብልን አድርጓል። 25 በመቶ ብቻ የተሳኩ የኳስ ሽሚያዎችን ወይም ክሮሶችን አድርጓል። የዱዌል ወይም የጋራ የሽሚያ ኳስ የማሸነፍ ቁጥሩ በዚያ ጨዋታ 37 ነጥብ 5 በመቶ ብቻ ነው። በዚህ በፓሪሱ ጨዋታ የኦደጋርድ መጥፎ ብቃቱ ተጋልጦ ወጣ እንጂ አመቱን ሙሉ የቀድሞ ብቃቱ ላይ እንዳልነበረ የመድፈኞቹ ደጋፊዎች የምትመለከቱት ሐቅ ነው። ተጫዋቹ ከሚያዚያ 224 እስከ የካቲት 225 ለ300 ቀናቶች ያህል ከክፍት ጨዋታ ጎል ማግባት አቅቶት ቆይቶ ዘልቋል። ከዚያ በኋላ በዚህ ዓመት የካቲት ላይ ነበረ ከኦፕን ፕላይ ወይም ከክፍት ጨዋታ ሁለት ጎሎችን በሶስት ጨዋታዎች ማስመዝገብ የቻለው ከዳይናሞ ዛግሬብ እና ከማንቸስተር ሲቲ በነበሩ ጨዋታዎች ያንን የጎል ድርቁን ከቆረጠ በኋላ ያስመዘገበው የሊግ አሲስት ሁለት ከቆሙ ኳሶች የተገኙ አጋጣሚዎች ሲሆኑ፣ አንደኛው ደግሞ ከጨዋታ ያደረገው አሲስት ከኢፕስዊች ታውን በነበረ መርሃ ግብር ሊያንድሮ ትሮሳርድ ላስቆጠራት ጎል በአክሲደንት ወይንም በድንገተኛ አጋጣሚ ኳሷን ነክቶ ያቀበለበት ነበረ። ኦደጋርድ ማለት 2022/23 የውድድር ዓመት ከሁለት ዓመት በፊት አስራ አምስት የፕሪምየር ሊግ ጎል ማስቆጠር የቻለ አማካይ ነው። ባለፈው የውድድር ዓመት አስር የፕሪምየር ሊግ አሲስቶችን አስመዝግቧል። ባለፈው ዓመት በአሲስት የሚበለጠው በሁለት ተጫዋቾች ብቻ ነበረ። ዘንድሮ ግን አምስት ጎልና ስምንት ለጎል የሚሆኑ ኳሶችን ብቻ ነው ኦደጋርድ በፕሪምየር ሊግ እና በቻምፒየንስ ሊግ ጨዋታዎች ያስመዘገበው። በእነዚህ ሁለት ትልልቅ ውድድሮች አጠቃላይ ያደረገው የጎል ተሳትፎ 13 ብቻ ሆኖ ተመዝግቧል። ይህ ተጫዋች ከዚህ በፊት የነበረው ዳታ ስንመለከት ለምሳሌ 2022 2023 በየ90 ደቂቃ 063 የጎል ተሳትፎ፣ ይህም ማለት በድምሩ በየ3 ጨዋታ ሁለት ጎሎች ላይ በቀጥታ ይሳተፋል እንደማለት ነበረ። የ223224 የውድድር ዓመት ደግሞ በየ90 ደቂቃው ኦደጋርድ 052 የጎልና የአሲስት ተሳትፎ ያደርጋል። ይህ ማለት በየሁለት ጨዋታው አንድ ጎል ላይ በቀጥታ ይሳተፍ ነበር ማለት ነው። ዘንድሮ በ224225 የውድድር ዓመት በዘጠና 90 ደቂቃ ያለው የጎል ተሳትፎ ወደ 0.35 ወርዷል። በሶስት ጨዋታ አንድ ጎል ላይ እንደመሳተፍ ማለት ነው። በእርግጥ የኦደጋርድ አጫወት ተጽዕኖውን ለመለካት የጎልና የአሲስት ቁጥሮቹ ብቻ ይገልጹታል ማለት አይደለም። የ26 ዓመቱ ተጫዋች የተሳትፎ መጠኑ እጅግ የጎላ ነው። ኦደጋርድ አሁንም በሊጉ ከመሐመድ ሳላህ ቀጥሎ በየዘጠና ደቂቃ ፓስ ሊዲንግ ቱ ሾት ወይንም ለሙከራ የሚሆን ኳስ በማቀበል ከሊቨርፑሉ ተጫዋች ጋር ተስተካክሎ ተቀምጧል። አሁንም ቢሆን የአርሰናል ፕሬሲንግ ዋነኛ አስጀማሪ የሚባለው ተጫዋች ኦደጋርድ እንደሆነ ግልጽ ነው ነው። በየ ዘጠና ደቂቃ ፓስ ሊዲንግ ቱር ሾት በሚለው መመዘኛ ማርቲን ኦደጋርድና መሐመድ ሳላህ ሶስት ነጥብ አራት በማስመዝገብ በፕሪምየር ሊጉ አንደኛ ላይ ተቀምጠዋል። ኮል ፓልመር እና ብሩኖ ፈርናንዴሽ በ ሶስት ነጥብ አንድ ሁለተኛ፣ እንዲሁ ዶሚኒክ ሶቦዝ ላይ ደግሞ በሶስት ሶስተኛ ላይ ይገኛል። ከዚህ ባለፈ ግን የቡድኑ ዋነኛ የሜዳ ላይ ታክቲክ መሪውም ተጫዋች ኦደጋርድ እንደሆነ ይታመናል። ባለፈው ኤሚሬትስ ላይ በነበረው የፓሪስ አንዣርማ ጨዋታ አርቴታ በፓሪሳውያኑ የመጀመሪያው 25ና 30 ደቂቃዎች ላይ የተወሰደባቸውን ብልጫ ለመቀልበስ ወደ 4231 አሰላለፍ ቡድኑን ለመቀየርና ታክቲኩን ሜዳ ላይ ለማስረዳት ኦደጋርድን ነበር የተጠቀመው። ለኦደጋርድ አሰላለፉን ካስረዳው በኋላ ኦደጋርድ ደግሞ ሜዳ ላይ ላሉት ጓደኞቹ አስረድቷቸው ወደ ጨዋታው እንዲመለሱ አግዟቸዋል። እነዚህ የኦደጋርድ ኳሊቲዎች አሁንም የሚያስፈልጉ ቢሆንም ነገር ግን የበለጠ ደግሞ በእንደነዚህ ያሉ ትልልቅ ጨዋታዎች ላይ ጨዋታውን ለማሸነፍ የሚሆን ቅጽበቶችን፣ ልዩነትን እንዲፈጥር ይፈለጋል። በእርግጥ የቡድኑ ልዩነት ፈጣሪ ተጫዋች እርሱ ብቻ ሳይሆን እንደነሳካና ራይስ ያሉትም ተጫዋቾች አብረውት ኃላፊነቱን ይጋሩታል። ኦደጋርድ በዚህ የውድድር ዓመት በአንዳንድ መመዘኛዎች የምንጊዜም ዝቅተኛ የሚባሉ ቁጥሮችን እያስመዘገበ ነው። ለምሳሌ በድሪ በድሪብሊንግ ወይንም በኳስ ማንከባለልና በኳስ ማሸነፍ ወይንም በዱዌል ዊኒንግ ቦል እጅግ ዝቅ ብሎ ተቀምጧል። ይህ ደግሞ ለአርቴታ አጫወት እጅግ ወሳኝ የሚባለው ባህሪ ነው። ከተጋጣሚ ላይ ኳስን በቶሎ ማሸነፍና ድሪብል አድርጎ ወደ ተቃራኒ የሜዳ ክልል ኳስን አሻግሮ ጎል ማስቆጠር የኦደጋርድ ስኬታማ የድሪብሊንግ ቁጥር 2221 ላይ የተመዘገበ ነው። 765 በመቶ የተሳካ ድሪብሊንግን አድርጓል። 222223 ላይ ወደ 63 በመቶ ወርዷል። 2324493 በመቶ ነበረ። በዚህ የውድድር ዓመት ግን 47 በመቶ ብቻ የተሳካ ድሪብሊንግን እያደረገ ነው። ሌላኛው በጣም ዝቅተኛው ቁጥሩ ዱዌል ሰክሰስ ወይም በጋራ ሽሚያ ኳስን የማሸነፍ ንጻሬው ነው። 2020 2021 ላይ 46 በመቶ የነበረው ቁጥር ዘንድሮ ከ40 በመቶ በታች ሆኖ ተመዝግቧል። እነዚህ ቁጥሮች የተጫዋቹን የመጨረሻ ውጤት የሆኑት ጎልና አሲስቶች ላይ ከፍተኛ ተጽዕኖ ፈጥረውበታል። ከሁለት የውድድር ዓመት በፊት ኦደጋርድ 15 ጎል ሊጉ ላይ ሲያስቆጥር ከፍተኛ የሚባል የድሪብል ሬሾ እና ዱዌል የማሸነፍ ንጻሬም ነበረው። ዘንድሮ ግን እነዚህ ቁጥሮች በመቀነሳቸው በጎልና በአሲስት ቁጥሮቹ ላይ ልዩነት እንዲፈጠር አስገድዷል። ለኦደጋርድ አቋም መውረድ በጣም ብዙ ምክንያቶች ይጠቀሳሉ። አንደኛው ግን በውድድር ዓመቱ መጀመሪያ በቁርጭምጭሚት ጉዳት ምክንያት ለስድስት ሳምንታት ከሜዳ መራቁ ነው። ይህ ጉዳቱ ተጫዋቹ ከብቃቱ ወርዶ ወደ ሜዳ እንዲመለስ አስገድዶታል። ከጉዳቱ ባለፈ ደግሞ ተጫዋቹ ህመምም እጅግ ፈትኖታል። ጥር ወር ሰሞን ላይ በህመም ምክንያት ጨዋታዎች ጭምር ሲዘሉት ነበረ። ለምሳሌ ከውልቭስ በነበረ መርሃ ግብር በህመም ምክንያት እንዳልተጫወተ ሚኬል አርቴ ሁኔታ ገልጾ ነበረ። ከህመሙ ለመዳን ደግሞ የፈጀበት የተራዘመ ጊዜ ተጫዋቹ ወደ ሪትሙ እንዳይገባ በተደጋጋሚ ምክንያት ሆነው አሰናክለውታል። የተጫዋቹ የብቃት መውረድ ለትችቶች ቢዳርጉትም አሁንም ቢሆን ግን ለአርሰናል ይህ ተጫዋች እጅግ አስፈላጊ የሚባል ተጫዋች እንደሆነ በድፍረት መናገር ይቻላል። የእርሱን አስፈላጊነት ለመግለጽ ማርቲን ኦደጋርድ ባልተሰለፈባቸው ጨዋታዎች አርሰናል በምልክ ፈጠራ አንሶት እንደነበረ መታዘብ በቂ ይሆናል። ጉዳቱና ህመሙ የፈጠሩበት የሪትም መበላሸት ለብቃት መውረዱ ምክንያት ቢሆንም አብረው የሚጫወቱት አጣማሪ ተጫዋቾቹ ግን እየተፈ ሲበራረቁ መቀያየራቸው ሌላኛው ለብቃት መውረዱ እንደ ምክንያት ተደርጎ ይጠቀሳል። ካይሃቨርስና ጋብሪኤል ጋብርኤል ጄሱስ አብረውት እየተጫወቱ አይደለም። ከዚያ ባለፈ ሳካ በጉዳት ምክንያት ለረዥም ጊዜ ከጎኑ ርቋል። ቤን ዋይትም ቢሆን አብሮት መሰለፍ አልቻለም። ሚካኤል አርቴታ የፈጠረው ኦሪጂናል ተብሎ የሚጠቀሰው የቀኝ መስመር የቤን ዋይት የቡካዮ ሳካ እና የማርቲን ኦደጋርድ አስፈሪው ጥምረት አርሰናል በፕሪምየር ሊጉ ለማየት 161 ቀናቶችን ለመጠበቅ ግድ ብሎት ነበረ። ከ161 ቀናቶች በኋላ እነዚህ ሶስት ተጫዋቾች በጋራ በተጣመሩበት የኢፕስዊች ታውኑ መርሃ ግብር አራት ለባዶ በሆነ ውጤት በማሸነፍ እንዴት አስፈላጊ የሆነ ጥምረት ሰንሰለት እንደሆነ አስመልክቷል። ማርቲን ኦደጋርድም በዚያ ጨዋታ የተላመዳቸውና የተዋሃዳቸው ተጫዋቾች ከጎኑ ሲሰለፉለት እንዴት ጥሩ መጫወት እንደሚችል አስመልክቶን ነበረ። ሁሉም ሰው ኦደጋርድ እንዴት ያለ ጠንካራ አቅም እንዳለው ይረዳል። አርሰናልም ቢሆን የተጫዋቹን የቀድሞ አይነት ጠንካራ ግልጋሎቱን መልሶ ለማግኘት በጥበቃ ላይ ከርሟል። በቀጣዩ ሳምንት ለፓሪስ ሳንጀርማ ፍልሚያ ማርቲን ኦደጋርድ አስተያየቱን ሲሰጥ ዊ አር ጎይንግ ጎ ዘር ዊዝ ፉል ጋስ፣ ሁላችንም ሙሉ ጋዝ አስቀድተን ነው ወደዚያ የምንሄደው እንደማለት። ሁሉም የአርሰናል ደጋፊ ኦደጋርድ በሙሉ ጋዝ ሆኖ እንዲጫወትና በፓሪስ ሳንጀርማ ዣርማ መርሃ ግብር የተለመደ ጠንካራ ብቃቱን እንዲ እንዲመልስ በጉጉት ይጠብቃል። ይህንን ግን ማርቲን ኦደጋርድ ማድረግ ይችል ይሆን? አብረን እናያለን። የተወደዳችሁ የሸጋ ስፖርት ተከታታዮች አብራችሁን ስለ ቆያችሁ እናመሰግናለን። ይህንን ገጻችንን ሰብስክራይብ በማድረግ ላይክ እና ሼር በማድረግ ቤተሰብ ሁኑ። ሰላም።